ሰላም ሰላም ሰላም ሰላም ሙስሊምም ክርስቲያንም እንኳን ደስ አላችሁ። እንዴት አመሻችሁ? ኦኬ እና ዶኪ ፋይል እና ፎርፎር የሆናችሁት በሙሉ ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እሱ ጥላ ከለላ የሆንላችሁ፣ የቤተሰቦቻችሁን ክፉ አያሰማችሁ፣ ለሊቱን ባርኮ ሰላም ያሳድራችሁ፣ ድንቡሼ ገላይ ኔማር ወለላ የምትሉት ህልም ያሳያችሁ እያልኩኝ በቅጥልቅ ፈካደ መቅመጥ ጠፍጠሽ ጠንቧ ብዬ መጥቻለሁ

ሴት እንደ ሳኩኝ ፍርፍር ብዬ ነው። እግዚአብሔር ይሁላችሁ። ሄልሻን ጠዋት ምጥ እንዳይበዛባት በዛባት ብዬ ምን የመሰለ ሸበላ ልጅ አሶለርኳት። አው የድሮ ትንቢቴ ዛሬ ተፈጸመ። እንዴት ደስ እንዳለኝ! እንዴት ደስ እንዳለኝ! አረ መድሃን ያለ ልጅ ልዝለልል፣ እንጠጥ ልበል፣ ፍርጥ ልበል፣ ክብልል ልበል፣ እንዲያለሁንል ልሰጠቅ፣ አረ እ ለ ምናምን ከፍ ከፍ እያደረ ለበሉ እኔ እኮ ጸሎት ብጸል ይሰምራ ልምል እኮ በምክንያት ነው ያስወለድኩ። ልጁም እስከ እነ ነብሱ ማታ ተረግዞ መጣ። ያስወለድኩት ሩጦ ሆድ ውስጥ ገብቶ ታብጦ መጣ።

እንኳንም ላይ አባስረገብሹ ይሄ ስምማ ኢድዲያ ማለት ኢድዲያ ብዬ ነው ስም ያወጣውለት። ኢድዲያ ማለት በእግዚአብሔር ዘንድ የተወደደ ማለት ነው። ልጁ የልጅ ስም ራሱ ኢድዲያ በዩ በእግዚአብሔር ዘንድ የተወደደ በዩ ሳይ ስዕለት ያሰምረ ሳይ ስዕለት ያሰምረ። ልልልል እንዲህ ሰዎች ምናምን አጨብጭቡኝ ጨብጨብጨብጨብጨበ እህ ተመስገን ጌታ ሆይ። ሁላችሁም የሰላም እንቅልፍ ተኙ። በቃ ተኙ። የተጨነቃችሁ፣ የተሸበራችሁት ለማርገዝ የፈለጋችሁ ንገሩኝ፣ እሺ። ተነብይላችሁ። ለማንኛውም እወዳችኋለሁ፣ አከብራችሁ ጂጂ አንቺንሽ እንዲያድ የምትስጫቸው ለማንኛውም ደስ ብሎኛል። ዋናው ሰላም መፍጠራችሁን ነው። እኛ ምንፈልገው እንደዚህ በፍቅር እንድትመጡልን ይው። ያብራሱ እኮ ፈገግታው ተመለሰ። ይው ከዛች አሁን ሲመጣና ከሄሉ ጋ ያለውን እንትን ልዩነት ፈገግታው ፊቱ እንትኑ ድምቅ እኮ ነው ያደረገችው። እግዚአብሔርን ይሄ በቃ ሁሉ ነገሩ ሙልትን ያደረገችለት እና ደስ ብሎናል። ይሄ ልዬ እውነት ከሆነ እንኳን ደስ አለሽ ኔ በቃ እግዚአብሔር አምላክ እንኳን አደረገልሽ። መድኃኔ ዓለም እንኳን አደረገልሽ። የሁላችንም የልባችን መሻት ነው ያንቺን ደስታ ነው የምንፈልገው። እኔ ደስ ብሎኛል። ወንድ ልጅ እስከነቃጭሉ ነው ደግሞ የምትወልጁ። ወንድ ልጅ ነው የምትወልጅ። እቺን ቀን እንዳትረሱ ሁላችሁ ይሁንላችሁ እዚህ ኦዲንስ እቺ መቼም ብሞት አብራችሁ እስከምሞት ትኖራላችሁ። ሄሉ ወንድ ልጅ ነው የምትወልደው። ወንድ ልጅ ማለት ነው። የመጀመሪያዋ ይሄ የተረገዘ ወንድ ልጅ ነው። ወንድ ልጅ ትወልዳለች፣ እንዳትረሱ። እውነት እውነት ሆኖ እውነት ሆኖ እንትኑ ምናምን ያው የወንድ ሴት የሚለይበትን ቀን ታውቃላችሁ። የዛን ቀን እንግዲህ የመጀመሪያው ልጅ ወንድ ነው የሄሉ። እና ሄሉ እንኳን ደስ አለሽ፣ እኛም እረፍት አገኘን። የተጨነቃችሁ የተረበሻችሁ እንኳን ደስ አላችሁ፣ ኢዲዲያው ተወለደ። እንኳን እኔ በአንድ አቋሜ ጸንቼ እግዚአብሔር ምስክሬ ነው፣ ይታረቃሉ ጆሮ ይገጥማሉ በማለት አላፍርም። ገልበጣችሁ የሰደባችሁ ምላሳችሁን ያረከሳችሁ ይብላይ ብላይ ለእናንተ። ወይ ወይ ወይ፣ ዘቅዘቃችሁ የሰደባችሁ፣ አርባ የገረፋችሁት በምላሳችሁ ያብን የወቀጣችሁ፣ እንደ ሙቀጫ የወቀጣችሁና ይሄው እኔስ በአቋሚ እንዳጸናው ይኸው አጣበቅኩ አስወለድኩ፣ አስረገዝኩ። እንኳን ደስ አላችሁማ፣ ደስ ብሎኛል። ምንም አታርግዝም ምንም ብቻ እንደዚህ በአንድ ላይ እንጦልን። በቃ የፍቅርንት በቃ ላይፋቸውን ነው ማየት። መቀጭቀጭ፣ ንፋስ፣ መጋኛ ለሁሉም ጨርቁ ጠቅሎ ጠፋ። ያችን ጨርቋ ጠቅለላ ጣፋች። ሁለታችሁ ብቻ እንሁልን። ለማንኛውም ዛሬ በጣም ደስ ብሎኛል። ትንቢቴ ተፈጸመ። ምቀኛ ሸረኛውን አንሳላችሁ፣ ከሴ ምላሰኛ፣ ከወንድ ቦክሰኛ ሰውራችሁ። አቤቱ ጌታዬ ሆይ የአንተ ሀሳብ እኮ ትልቅ ነው። ይጣበቃሉ አይለያዩም ብዬ በአቋሜ ስለጸናው ተመስገን፣ ተመስገን ተመስገን ሳላ ለያያቸው ሳላስገለብጣቸው እ እ እንደዚሁም ለማጣበቅ ስላበቃህን መድሃኒዓለም ክብር፣ ምስጋና፣ አምልኮ ዳሴ ለስሚው። ፍፃሜያቸውን አሳምርላቸው፣ አሳመርላቸው። ከኔ ጋር የነበራችሁ የተጋችሁ እንዳይለያዩ። ዲጂዬ ደግሞ በኮሜንት ገብታችሁ አፈር ብላ አንተ እንዲህ አንተ ደንጋይ በልጅቷቸው ቸሎ ተጫወትክ። ያላችሁ ይብላኝ ይብለኝ፣ እንደው መድኃኔዓለም ይቅር በላችሁ። ሳያውቁ ነው አምልጧቸው፣ እኮ ነው መድኃኔዓለም። አንተ ያንተ እንደሰው አይደለም። በኮሜንት ያረንጉጡት ነው አንተ፣ ይቅር በላችሁ። እናትቱ ተናደው ነው ተናደው ነው ሚካኤል፣ ይሄ ይቅር እንዲላችሁ መድኃኔዓለምን ተማጸንላችሁ። አ ለማንኛው ንስሐ ግቡ። አ ስትረግጡ የነበራችሁ ንስሐ ግቡ። እነሱ ተላጠፉ። መጨረሻው ከሱ አንዳ ከአንደ መቶ አስኪወጣ ታገሱ ታገሱ ታገሱ ብዬ ጉሮሮይ ላንቃዬ እግሬ እጄ ሁሉ ደርቋል። ለማንኛውም እኔ ደስ ብሎኛል። ለማንኛውም ደህና አምሹልኝ። ነገ አቀነባብሬ አብዬ ወይ ወይ ነገማ ቬሎ አልብሼ ነው ማመጣቸው። በቃ ቬሎ ብራምባው ሰበረልሽ፣ ብራምባው ሰበረልሽ። ወላላላ ሰይ ሰይ እንዴ እንዴት እንደምሆን እኮ መድሃኒዓለምን ቤት ውስጥ እንዲህ እየተሽከረከርኩ ነው ልክ አጠገቤ እንዳላችሁ ማለት ለማንኛውም የምታዩ ነገር ኪዳነ ምህረት ምስክር ቤቱን እንዲህ እየተሽከረከርኩ ምናምን እንደዚህ ጥምጥም ሳወራ ማለት ነው እጄ ሰውነቴ እግሬ ሁሉ ነው የሚያወራው ለማንኛውም ወዳችኋለሁ አከብራችኋለሁ መልካም ምሽት ይሁንላችሁ መድሃኒዓለም ይጠብቃችሁ እንደ እምነታችሁ ሙስሊሙ ክርስቲያንም ፈጣሪ ይጠብቃችሁ ክፉን ያድቅላችሁ መልካም አዳር